የበጀት ዓመት የገቢ ቅድም ሙሉ በሙሉ ለማሳካት እና ለ2018 የታቀደውን በስኬት ለመፈጸም በተቀናጀ እንደሚገባ የአዲስ አበባ ከተማ ከንቲባ ወይዘሮ ያሳሰቡም የአዲስ አበባ ከተማ አተዳደር ለበጀት ዓመት ቢሊየን ብር ገቢ ለመሰብሰብ አቅደቡ መስራት ላይ ሚገኛል እስካሁን ባለው ከ በላይ ማሳካት መቻኑን የከተማ ገቢዎች ቢሮ መረጃ ያሳያል። በከተማ አስተዳደሩ የዘጠና ቀናት እቅድ ዋነኛ ትኩረት ከሰጣቸው መስኮች መካከል አንዱ የገቢ አሰባሰብ ሲሆን በቀጣይ 90 ቀናት ለ2018 የታቀደውን በስኬት ለመፈጸም ያለመም የገቢ ንቅናቄ ውይይትም ተካሂደዋል። የ2017 የገቢ እቅድ ማሳካታችን ለ2018 መሰረት ነው ያሉት ከንቲባ አዳነች አቤቤ የገቢ እቅዱ ለማሳካት የተቀናጀ የጋራ ርብርብ ያስፈልጋለ ነው ያሉት የ2017 ማሳካታችን ለ2018 መሰረት ነው። መሰረት ነው በ50 ምናምን ፐርሰንት ልዩነት አለው። ትናንትና ካቢኔው ሲያጸድቅ እንደሰማችሁት ገቢ የምትሰበስቡ መስሪያ ቤቶች አቅማችሁን አሟጣችሁ፣ ገንዘብ ስለሆነ የምትሰበስቡት በጣም ትልቅ ጥረት በማድረግ ነው የሚሰበሰበው። ይህንን ትልቅ ጥረት ደግሞ በተናጠል ብቻ ሳይሆን አብራችሁ ተባብራችሁ መስራት የሚገባችሁ ተቋሞቻችን በጋራ መስራትን የሚጠይቅ ነው። የከተማ አስተዳደሩ ካቢኔ ለ2018 የበጀት ዓመት የበጀት ጣሪያም 350 ቢሊዮን ብር እንዲሆን መወሰኑን ያስታወሱት ከንቲባ ከበጀቱ 70 በመቶው ለዘላቂ ልማት ፕሮጀክቶች እንዲውል መወሰኑን እና ይህንም ለማሳካት በቁርጠኝነት ሊሰራ እንደሚገባ ነው የተናገሩት።